ቀለበት ላርግልሽ ለማ ላንቺ አንተ ያቱጂኝ ምን ዛሬ ዳኒ እጅ ሰጣል። የእውነት በጣም ሊያዛገኝ የፅጌ መልስ በለ ነው ምን አንተ ስትል፣ በቃ የእውነት ከልቤ ነው የሳቅሁት። እንግዲህ እንደምታዩት ዳኒ ብሎ ብሎ እልህ ተጋብቶ ነበረ። ያልሆንለት ሲል በግድ ምናምን ነገር በቃ ወደሱ እንደማትመጣ እንደማትሄድ ሲያቀው በጸባይ ተለሳልሶ ለመግባት እየሞከረ ይገኛል። አበባ ይዞላት ሄዷል። አብረን እንሆነ ፍቅረኛሽ ልሆን እፈልጋለሁ። በቃ ከኔ እስኪመጣ መጣ ነበር ስትጠይቅ የነበረው ትወጅኛለሽ፣ ታፈቅርኛለሽ፣ ከሌላ ሰው ጋር መሆን አትችም። ስለዚህ ይኸው እኔም ደፍሬ መጥቼ ጠይቄሻለሁ፣ እና እባክሽ ተቀበይኝ እያላት ይገኛል። ፅጌ ደግሞ አንተን ማየት አልፈልግም፣ ውጣልኝ እኔ ፍቅረኛ አለኝ በማለት እንግዲህ አባረዋለች። ዳኒ በጣም ነው የከፋው፣ በጣም ነው የተናደደው፣ በጣም ነው የተበሳጨው እና ጽጌንም እ አንዳንድ ሰዎች በጣም ጥሩ ነው ያደረግሽው እንኳን አባረርሽው ዳኒ፣ ለአንቺ የሚሆን ሰው አይደለም ክብረ አይሰጥሽም እያሉ ሀሳብ አስተያየት ይሰጣሉ። ሌሎቹ ደግሞ ታይ ጽጌ፣ ወደ ራሱ ከተመለሰ እንደዚህ እያለሽ ይህንን ጥያቄ እያቀረበች ከልቡ ነው ስለዚህ እዋክሽ ተቀበዩም የሚሉ ሰዎችም አሉ። እንግዲህ ሶሻል ሚዲያ ላይ የተፖሰተ ነገር ሰው ሀሳብ እንዲሰጥበት እንዲነጋገርበት እንዲያወራበት ነው ርዕስ እንዲሆን ነው አይደለ? ስለዚህ ሰው የየራሱን ሀሳብ አስተያየት መስጠት ይችላል። እኔ ደግሞ ስለ ጽጌና ስለ ዳኒ ብዙ ነገሮችን ማውራት እፈልጋለሁ ማለት ነው እና እንግዲህ ዳኒና ጽጌ ህፃን አይደሉ። በመጀመሪያ እንዴት ናችሁልኝ ውዴ ቻናል ቤተሰቦች፣ ወያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ስትጀምሩ ላይክ ላይክ ላይክ ላይክ እያደረጋችሁ ጀምሩ፣ ስትጨርሱ ደግሞ ሰብስክራይብ አድርጋችሁ መውጣታችሁን እንዳትረሱ፣ ሼርም አድርጉልኝ። ስለመጣችሁ ከልብ አመሰግናለሁ። እንግዲህ ወደ ዳኒና ወደ ጽጌ ሲሄደላችሁ ከዚህ በፊት የነበራቸውን ነገር አይቻለው። አብረን እናያደግ ነው። እኔ ሶሻል ሚዲያን በነገራችን ላይ በፊት ጀምሮ ነው የምከታተለው። ዩቱብ የመክፈት እቅዴ በጣም በቃ ከነ ዳኒ ከነ ጽጌ፣ ከነ አብረሽ፣ ከነ ሩታ እነዚህ ሶሻል ሚዲያ ላይ አሁን ታዋቂ ከሆኑ ሰዎች እኔ ያኔ እነ አብሬሎ የሆነ ሰው ነበረ። ብቻ ስለ ዩትብ የሚናገሩት ወይም ደግሞ ዩትብ ቻናል አከፋፈት እንዴት እንደሆነ የሚያስተምሩ ሰዎች አንዳንድ ነበሩ፣ ውስን ነበሩ ያኔ እኔ በቃ ስለማይ ኮምፒውተር ላይ ምናምን ስለምወድ እንትንል ነበር። በቃ ቻናል መክፈት እፈልግ ነበር እና በሰዓቱ ግን ማንም ሊራዳይ ሊያገዛ የሚፈልግ ሰው ፈቃደኛ ሰው የሆነ ሰው አልነበረም። እንዳሁኑ አደለም። ያኔ ልጅ ሁኜ ራሱ በጣም በቃ ኢንተርኔት መጠቀም ምናምን ስለምወድ በቃ ዩቲዩብ መክፈት እቅዴ ነበር ግን አልቻልኩም። በዛ ምክንያት እንግዲህ ሳድግ ደግሞ ራሴ በራሴ መክፈት ችያለውኝ እና እግዚአብሔር ይመስገን ለዚህ በደንብ ማለት ነው እና ምልላችሁ፣ ፈልጌ ነው ያኔ ጀምሮ ነው የምከታተላቸው የነበረው እና ከዛ ጀምሮ እንግዲህ ዳኔና ጽጌ የመጡበት መንገድ አለ፣ አሁን ያሉበት መንገድ አለ። አብሮ ነው ያደጉት ማለት ይቻላል። እና ቁም ነገር የላቸውም በአጭሩ ማለት ምንም የተጨበጠ ነገር የላቸውም። ዛሬ ሰው ይሆናሉ፣ ነገ ደግሞ አፈር ነገ የሆነ ሰው ይሆን፣ ይጣላሉ፣ ከነገ ወዲያ ይታረቃሉ። እንደዛ ነው ህይወታቸው ሁሉ። አንድ ቀን ደስተኛ ህይወት ይኖራሉ፣ ሌላ ቀን ደግሞ ጭቅጭቅ በቃ ክርክር ነው ጸብ ነው በቃ እና ሁሌ ህጻንነት፣ ሁሌ ልጅነት የለም ዳኔ እንደተናገረ እስከ ዛሬ ቆይተን አላለ። አሁን ህጻን አይደለም ልጆች አለለንም እና ፍቅራችን ተገላልጽን ተነጋግረን ፍቅሬን ተቀበለሽኝ እኔ ጋር እንሆን፣ ያ ልጅ ደግሞ አይጠቅምሽም የማይሆነሽ ሰው ነው እያላት ነው የሚገኘው። ማለት አንዳንዴ ዳኒክ በለ በግፊፊቱ ያልፈለገችው ነገር እንድታደርግ በጣም በሀይል ይጫናታል እና ስርዓት የለውም፣ አልዋሻችሁም፣ ክብርም የለውም። እኔ ጽጌ ጋር በጣም ብዙ ጊዜ ቪዲዮ አብሮ ሲሰሩ አይቻለሁ። ጽጌ ምናምን ብሎ እንደ ሴት አክብሯት። እኔ እግዚአብሔርን ብዬ ብምል ራሱ ውሸት አይሆንብኝም ማጋነንም አይሆንብኝም። በጣም አክብሯት ሴት ልጅ ናት ብሎ አቅብጧት አያውቅም። ላይክ በጣም ነው በቃ የሆነ አወኩሽ ናኩሽ ነገር ነው ያለው ነገር እና ዳኒ ለጽጌ ይሆናታል ወይ እሚለው ነገር ጥያቄ ምልክት ነው። በእርግጥ አንድ ሰው ሁሌ እንዳጠፋ አይኖርም፣ ሁሌም ጥሬ እንደሆነ አይኖርም። የሆነ ቀን ላይ መብሰሉ አይቀርም፣ የሆነ ሰዓት ላይ መስተካከሉ አይቀርም እና ያ ነገር ደግሞ እንግዲህ መስተካከያው ጊዜው ቀኑ አሁን ነው ብዬ ነው የማስበው። በቃ ዳኒ የሚስተካከልበት ጊዜው አሁን ነው፣ አድጓል፣ በቃ ብዙ ጊዜ ቆይቷል፣ ጥሩ ጥሩ ነገሮችን ተምሮ አልፏል ብዬ ነው የማስበው እና ምን ልላችሁ ነው ዳኒና ጽጌ ባይለያዩ እኔም ደስ ይለኛል። የመጡበት መንገድ አለ ያሳለፉት መከራ አለ እንደዚህ ሶሻል ሚዲያ ላይም ታዋቂ መሆነ ራሱ ሌላ ትልቅ ፈተና ነው። ትልቅ መከራ ነውና ያን ሁሉ አልፎ የመጡ አንድ ላይ እየሰሩ አንድ ላይ በመሆናቸው ነውና ይለያዩ ብዬ ሀሳብ አልሰጥም። አንዳንዱ ሰዎች በጭራሽ የማይሆንሽ ሰው ነው፣ እንዴት ከዚህ ሰው ጋር ትሆኛለሽ? በቃ ህይወትሽ ሙሉ ሲያበሽቅሽ፣ ህይወትሽ ሙሉ ሲነቅሽ፣ ሲያዋረድሽ ሚዲያ ላይ ሳይቀር ነው የሚያዋረድሽ፣ እና ለአንቺ የሚሆንሽ ሰው አይደለም፣ በጊዜ ተዩና አሁን ከመጣው ልጅ ጋር አብረሽ እያላችኋት የምትገኙ ልጆች አላችሁን? ያንን ይህን አርጊ፣ ያን አርጊ ልላት አልችልም። ግን ፅጌ አሁን ላይ ዳኒ ላይ እያደረገች ያለችው ነገር ትክክል ነው። ቢያንስ እንኳን ልጁ ወጧል፣ አሁን ላይ ተመልሶ መምጣት አለበት ብዬ አላስብም። ፍቅረኛ ነው ብትልም ብዙ መገናኘት የለባቸው ምክንያቱም ሌላ ያልሆነ ነገር እንዳይፈጠር ደግሞ ማለት ነው። እና ምን እላችሁ ነው ብቻ ዛሬ ፅጌ ትክክለኛ መልስ ነው የመለሰችለት። በቃ ጥጋቡ ጥጋቡ በርዶለት በርዶለት በቃ ልህል ውስጥ ገብቶ ከዛ በቃ ተንፈስ ብሎ ቀስቀስ ብሎ ነው የመጣው ዛሬ በቃ የሆነ ሲቅለሰለስ ቃላት አወጣጡ እራሱ አያችሁ። ፍቅር መስጠት እኮ ይችላል በፍቅር ኮሷ ማናገር ይችላል። ጥሩ መልካም ንግግሮች ኮ ካንድ ቦት መውጣት ይችላሉ፣ ግን እሱ አልፈለጋቸውም ወይም ደግሞ ከፅጌ ጋር እልህ መጋባት እና የመረጠው እልህ መጋባት እና የፈለገው ና ያ ደግሞ እልሁን እስኪጨርስ እኔ የምቀጥልበታለው ነው እያለች የምትገኘው የወሰደችውን አበባ ወርውራለታለች። እንዴት በክብር የሰጠውችን አበባ እንዴት በክብር አትቀበኝም ብሎ እንግዲህ ጓገጭ እያለባት ይገኛል ና ተንበርክኮ በቃ ፍቅረኛ ወኝ ቀለበት አጋግርልሽ ምናምን ሲላት፣ ምን አንተ ምናምን ስትለው ፅጌ እግዚአብሔር ነው ብላችሁ፣ ሶስት አራቴ ነው ያየሁት። ይሄው ወይ ሶስት አራቴም ስቅ ያለውና ብቻ አሳዝኖኛል፣ አልዋሻችሁም። ግን ካፈቀርካት፣ ከወደድካት በዚህ ልክ እሷን መናቅ ለምን አስፈለገ? በቃ መማር አለበት። የእውነቴን ነው የምላችሁ። ና ይሄ ልጅ ብትለው ብትለው ሹሩሩ ብትለው ብታባብለው ምን ብትለው እየቀናች እያየ በቃ እየናቃት ከሰው ጋር ከሌላ ሰው ጋር ሲሆን እንደሚደብራት እያወቅ ያንን ነገር ያደርገው ነበር። እሷ የሚያስከፋትን ነገር ሆን ብሎ ያደርገዋል። ና ያ ነገር ደግሞ ጽጌ ሰልችቷታል። ሁሌ ማባበል፣ ሁሌ በቃ እሱን እሱን ማለት ሰልችቷታል። ና ከሆነ ይሆናል። አብሮ ቢቀጥሉ አብሮ ቢሆኑ አብሮ ተከባብሮ ቢኖሩ አንዳንዴ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል፣ ይባላል ምንም ቢሆን ምንም። ጽጌም ደካማ ጎኗን ያውቃል፣ ታውቃለች የዳኔን፣ ዳኔም የሷን እንደዛው ማለት የሚከባበሩ ከሆነ ሁሉ ነገራቸውን የሚተዋወቁ ከዚህ በፊትም አብሮ ብዙ ችግሮችን ብዙ ነገሮችን ያለፉ ልጆች ናቸውና አብሮ ቢቀጥሉ አብሮ ቢሆኑ ደስ ይለኛል። ግን ዳኔ መማር አለበት፣ ዳኔ መቀጣት አለበት። ዳኔ በመጥፎ ነገር ሳይሆን በቃ ጽጌ ግን አሁን ደግሞ ዳኔ በጣም ችኩል ነው። ራሱ ላይ ያልሆነ ነገር እንዳይፈጥር በጣም ከባድ ነገር ነው። ለምን ችኩል ልጅ ነው በጣም ከሚባለው በላይ ማለት ነውና፣ ጽጌም እያደረገች ያለችው ነገር ያው በጣም ታግሰዋለች ምናምን ምናምን ነገር ግን እሷ እሱ ሊሰማት አልፈለገም። ትንሽ እንኳን እንደ ሴት ክብር እንኳን አልሰጣትም አል እኔ ባለፈው ቪዲዮ ሰርቼ ነበር። ዳኒ እንኳን አይደለም ለጽጌ ሌላ ሴት ራሱ ክብር ሲሰጣችው አላቅም። ከሩት ታጋ የሆነ ጊዜ ስላላጥ ነበር የሌለውና መላምጥቶ ማለት ነው ግን ከዛ ውጪ ያንም ለማስመሰል ነው እንጂ ለጽጌ በተለይ ያን ያህል በፕራንኩም እንደተደባደቡ እንደተጨቃጨቁ ነው እንደተጣሉ ነው እንደተናናቁ ነው እልህ እንደተጋቡ ነው ከዛ ውጭ እኔ ጥሩ ደና ነገር አላየውም እኔ እስከዛሬ ግን ያ ሁሉ ልጅነት ነበር። ያ ሁሉ የነበረው ነገር ቀልድ ነበር። ያ ሁሉ ጨዋታ ነበር። ያ ሁሉ በቃ ወጣትነት ነበር። አሁን ላይ ግን ትልልቅ ልጆች ናችሁ። ቢያንስ የሆነ ስቴፕ የሆነ ከፍታ ከፍ በሉ። በቃ አብርሽና ሩታን እዩ፣ ምሳሌ አድርጉ። ቢያንስ በዙሪያ ሌላ ሰው አልጠቅስም። በዙሪያቸው ያሉ ሰዎች አሉ። ዳኒና ማለቴ አብርሽና ሩታ እነሱ ምሳሌ አድርጋችሁ ጥሩ ሕይወት ኑሩ። በቃ የሆነ ስቴፕ ከፍ በሉ። ካልሆነ ደግሞ የየራሳችሁን መንገድ ጀምሩና የአሁኑ የመጣው ልጅ እኔ እውነትን ለመናገር ምንም ደስ ማላለኝም። ምኑም በጣም ጤባራም ነው የሆነ በጣም የሆነ የንቀት አለበት፣ ምናምን። እርግጠኛው የምነግራችሁ ነገር ደግሞ ጽጌንሽ ተከትለው የሄደችው ያን ያደረገችበት ምክንያት ምንድን ነው? ዳኒን ለመርሳት ፈልጋ። ዳኒ በደንብ እስከ ጥግ ድረስ ያውቃታል በደንብ ነው የነገራትም። እኔን ለመርሳት ብለሽ ወይም ደግሞ እኔን ለማናደድ ብለሽ ነው ከሱ ጋር ይሁን እንጂ፣ ምንም ፍቅር ኖሮሽ አይደለም ብሏል እና እውነቱን ነው። እና ጽጌ ደግሞ ይሄ ልጅ የሆነ እንደው የሆነ ፍቅር ውስጥ እንደ ሳታስቢው ድንገት ብትገቢ ወይ ደግሞ እሱ ቢገባ የማይሆን ነገር ነው የሚፈጠረው። ይጫወትብሻል። የምር ዛሬ እንደዚህ ተለሳልሶ ምናምን ገብቶ ገና ከአሁኑ እኮ ገና ከመጀመሩ በሁለት በሶስተኛ ቀኑ ራሱ የሆነ እየተቆጣ አይነት ነገር ነው እና ባህሪው ያልተገለጠ ልጅ ነው። የሆነ ሰዓት ላይ ቡግ ብሎ ትክክለኛ ማንነቱ መውጣቱ አይቀርም እና እንደ እንደነገርኩሽ ከሚያውቁት ሰይጣን ምንድ የማያውቁት መልአክ ምናምን ነው የሚባለው። እንደዛ ከሚሆን ዳኒ ይሻልሻል። የምታቂው አብሮ አደግሽ ብዙ ነገሮችን ያሳለፋችሁ እና ቁም ነገር ያዙ። ወደ ቁም ነገር ግቡ። እንደምትወዱ አውቃለሁ፣ ይታወቃል። ዳኒም በደንብ ይወድሻል። በደንብ ከሚባለው በላይ ያፈቅርሻል፣ ታፈቅራለሽ። ግን ችግራችሁን እናንተ ተነጋግራችሁ አትፈቱትም። ሁሌ እንደ ልጅ ነው። ምን ትሆኑት? እኔ ለምን እንደሆነ አላውቅም። እና ዳኒ ደግሞ ዝም ብለህ ቤቷ አይሄድክ መረበሽ መበጥበጥ የለብህም። ስርዓት ይኑር፣ ስርዓት ያዝ። እንወድሃለን። በጣም ጎበዝ ነው፣ ታታሪ ነው። ሶሻል ሚዲያውን በደንብ የተጠቀምክበት በደንብ ሰርተ በቃ ከፍ ያልክ ልጅ ነህ። በእውነት ይህን እምላችሁ ለብዙ ወጣቶች እራሱ ምሳሌ ነው፣ ይሄ ልጅ ዩቲዩብንም ቲክታክንም የተቆጣጠረው ልጅ ነው እና መጀመሪያ ማንም ፌመስ ሳይሆን እሱ ነበር ፌመስ የነበረው ከጽጌ ጋር እና ይህንን ነው ልናገር የምችለው። ሁሌ ልጅነት የለም። ቢያንስ ፍቅራችሁን፣ ጓደኝነታችሁን አንድ ስቴፕ ከፍ አድርጉት እና የሆነ ነገር ጀምሩ ነው ለማለት። እምወደው ግን ጽጌ በጣም ቆርጣለች፣ በጣም ከሚባለው በላይ በዳኒ በጣም ተናዳለች ና። ገና ብዙ ነገሮችን እንደምታደረግ ብዙ መንገዶች እንደምትጓዝ ነው እለሁ። እስኪወጣለት በጣም እንደምታሻው ነው የሚገባኝ የምረዳው ግን ደግሞ ያ ነገር ዞሮ ዞሮ ዞሮ ደግሞ የሚያስጠላ ነገር እንዳይፈጠር አደራ ለማለት እወዳለው። እየተዋደዳችሁ እየተፋቀራችሁ እንደዚህ እልህ በማጋባት አልሸነፍ ባይነት ይዟችሁ አንቺም ዳኔን እንዳታጪ፣ ዳኔም ጽጌን እንዳያጣ ትልቅ ስጋት አለብኝ። ለማንኛውም ግን ዳኒ እስከ መጨረሻ አይሆንሽም ምናምን ብላችሁ በአራት ነጥብ የዘጋችሁ ሰዎች አላችሁ። ያው የሚሆናትን የማይሆናትን እሷ መርጣት አውቃለች ብዬ አስባለሁ። መምረጥ ያለባት የራሷ ፈንታ ነው። እኛ ያለውን ሀሳብ ሶሻል ሚዲያ የሚፖሰተውን ነገር እናወራለን። ስለ እሷም የጠቅመውን ነገር እንናገራለን። እንደኛ ግን ሙሉ በሙሉ ዳኒ መቶ በመቶ አይሆናትም ለማለት አልችልም ምክንያቱም አብሮ ብዙ ነገሮችን ያሳለፉ ልጆች ናቸው። በብዙ መከራ በብዙ ችግሮች ውስጥ የመጡ ልጆች ናቸውና እነዚህ ልጆች አብሮ ቢሆኑ ዳኒ ባህሪውን ቢያስተካክል ምናም ደስ ይለኛል። ለማንኛውም ግን እንዴት አንበርክኮ ስላየሁት በጣም ደስ ብሎኛል። እግዚአብሔርን ነው ምላችሁ። በጣም በቃ እልሁ ብቃ ጥጋቡ ወጣ። ጥጋብ ጥጋብ ጥጋብ ብሎት ነበረ። አስተነፈሰችለት። አሁን እኮ ተረጋጋ። በቃ ተቅለሰለሰ። ድምፅ አወጣጡ ራሱ የምር የሆነ አሳዛኝ ፊት ነው ያለው ራሱ። ሲያዝን ራሱ። ፅጌ ግን በጣም ያሳቀችኝ። እውነቴ ነው። ላቸ ምናምን ስትል ማንን ነው ምናምን እሱ ያን ለመሰላ ተሞላ ና ሌላ ሰውን የሆነባት ና አልጠ አልጠበ አታምነውም ሲጀምር ምክንያቱም በዚህ ፍጥነት ዳኒ ሊቀየር የማያደርገውን ተሳስቶ ራሱ አይቀየርም። ለማንኛውም ግን የሳቁትኝ አባባሏ ምናምን አስቆኝ እና የእናንተ አራዳ ናችሁ ሁለታችሁ። የእውነቴ ነው ግን ዳኒ ትልቁ ችግሩ ሴት ሰው አያከብርም። በስማም ንቀቱ በጣም ጤባሩ በቃ ከኔ በላይ ሰው የለም። ባለፈው ይዟቸው የመጣቸውን ጋርዶች አይታችኋላ አብርሽን ለማስፈራራት እና በቃ ከኔ በላይ ሰው የለም ነው የሚለው። በጣም ይወጣጠራል። በቃ በጣም ነው የሚበጣጠሰው። ያ ደግሞ አይጠቅምም። ሌላ ሰው ላይ ኦኬ ልታረግ ትችላለ፣ ግን ጽጌ ላይ እንደዚህ ተበጣጥሰ ምናምን ልታጣት ነው በቃ። ወይ እኔ ጉድህ አርፍ ደሃል ያለችው በነገራችን ላይ እኔ እንጃ፣ እውነት እንደማይሆን ተስፋ አደርጋለሁ። አርፍ ደሃል ዳኒ ብዙ ጊዜ ለመንኩ፣ ብዙ ጊዜ እንትናልኩ፣ አሁን ላይ ግን የራሴን ህይወት ጀምሬያለሁ፣ የራሴ ፍቅረኛ አለኝ፣ አርፍ ደሃል እያለችው ነው። አንዳንዴ ደግሞ ከማርፈድ መቅረት ይሻላል፣ ምን እንደሚባለው ከመቅረት ማርፈድ ይሻላል። ቢያረፍድም እንግዲህ እውነታውን መናገሩ ጥሩ ነው። ለማንኛውም ጽጌ ደግሞ ቆም ብለሽ አስቢ። ምንም የቸኮላ ፍጹም ለቀመ እንዳይባል ተረጋግተሽ ውሳኔውን ለመውሰድ ሞክሪ። ይሄ የሚኖር ህይወት ነው። ሁሌ ህፃንነት የለም፣ ሁሌ ልጅነት የለም። ዳኔ ሙሉ በሙሉ ተናግሯል። ና ራሳችሁን ጠብቃችሁ የራሳችሁን ህይወት ኑሩ በቃ። የሆነ ጅም ጀምሩ በቃ እንዴ። እስከ መቼ ነው ዝልዝል ዝል የምትሉት? እስከ መቼ ነው ብር ብር የምትሉት? እስከ መቼ ነው የእንጃባሽ እንጃባ የምትባባሉት? ኧረ ተው እንዴ እናንተ አደጋችሁ። በቃ ኳብር እኔ እያየኋቸው እራሱ አደጋችሁ ትልቅ ሰው ሆናችሁ እኮ ተለወጣችሁ። እና ይሄ ነገር እንደዛ ነው መሆን ያለበት። ቤት ውስጥ እንግዲህ አስቡት ዳኒ ተፈቅዶለት ጓደኞቹ የእሷ ጓደኞች ነው እንግዲህ ቤት ለቀውላት ለቀውለት ብቻውን እንዲያገኛት ብቻውን እንዲያወራት ያደረጉትና እናንተም እንግዲህ ቢያንስ እውነት አሁን አይታችሁ ዳኔን መምከር ነው ያለባችሁ ብዬ ነው የማስበው። ለማንኛውም ዳኔ ወደ ራስ ስለተመለስክ ደስ ብሎናል። እንዳላረፈርክ ተስፋ አደርጋለሁ። ይሄ ልጅ እንዳልቀደመ ተስፋ አደርጋለሁ። እሱ ፈጣሪ ሆነ እንደው ጸባይህን፣ አንተ ያስተካክልል። የእውነት የሚያስጠላ ጸባይ ነው ያለ አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንግዲህ ጽጌና ዳኔ ነገ በጥሩ ቪዲዮ እንደሚመጡ ተስፋ እናደርጋለን። ግን ጽጌ ከዚህ በላይ በደንብ ታሸዋለች። እውነት በጣም አቃጥሏታል። በጣም የማይባል ቃል ነበር ሲወረውር የነበረው ገና ትጫወትበታለች ግን ደግሞ ይሄ ነገር እየበዛ ሲሄድ መጨረሻው አያምርምና ስቶፕ ስቶፕ ስቶፕ ብላለሁ። ሰላም እደሩልኝ።